ክስ መስርቶ እየሄደበት ነው። ተራ ዱርዬ። ያው ቦታው ትንሽ ቦታ ስለምትበቃ እስከ ዛሬ ተጠብቆ ቢኖርም ነገ ከነገ ወዲያ መያዙ አይቀርም ኢንሻአላሁ ተዓላ። እንደ ተንኳሾቹ ይሻክራል ብላችሁ የምታስቡ ከሆነ ተሳስታችኋል ነው። እርምጃ ይወሰድበታል። እርምጃ ስንል ህጋዊ እርምጃ ማለት ነው። የምትጠበቅብን ሁለት ነገር ነው። አንድ፣ ወንጀለኛው በገባበት ገብቶ መንግስት አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ ውድ የተከበራቸው ነጃህ ሚዲያ ተመልካቾች፣ እንደምናላችሁልኝ ሁላችሁንም ሰላም ብያለሁ። ዛሬም በድጋሚ በሌላ ቢሮ ተገናኝተናል። ውድ ተመልካቾቼ፣ የኢትዮጵያ ፌዴራል መጅሊስ አዲስ ያወጣው መግለጫ አለ፣ በዚህ ግለሰብ፣ ረሱሉን ሰለላሁ ዓለይሂ ወሰለም የተሳደበው ግለሰብ ላይ ታላቁ የኢትዮጵያ ፌዴራል መጅሊስ መግለጫ አውጥቷል ማለት ነው። መግለጫው ምን እንደሚለውን ነገር የምንመለከት ይሆናል ማለት ነው። እንግዲህ ሀጅ ኢብራሂም ቱፋ በንግግራቸውም ላይ በጣም ጠንከር ያለ መልእክትን ያስተላለፉት ማለት ነው። መጅሊሳችን ተቋማችን በዚህ ደረጃ ከፍ ብሎና ጥንካሬ አሳይቶ ስንመለከት በጣም ነው የሚያስደስተው። የተላለፈው መልእክት ድንቅ መልእክት ነው። በእርግጠኛነት ደግሞ እንሻላ እንደሚተገበር ተስፋ እናደርጋለን ማለት ነው። ለሁሉም ሙስሊም ይህ መልእክት እንዲደርስ ሁላቸውም ላይክ ማድረጋችሁን እንዳትረሱ። አሁን በቀጥታ ከተቋማችን ከመጅሊስ የተላለፈው መልእክት ወደ እናንተ ማድረስ ይሆናል ማለት ነው። ወደ ቪዲዮ ነቢያችን ሰለላሁ አለይሂ ወሰለም ከሁሉም በላይ ከማንም በላይ ከራሳችንም በላይ የምንወዳቸውና የምናከብራቸው እስልምናችን እሳቸውን ካልወደድንና ካልተቀበልን መኖር የማይችል ከነፍስያችን በላይ ህይወታችን ለሳቸው የምንሰጥ ነቢያችን ስም በክፉ ነገር ስነሳ ነፍሳችንን መቆጣጠር ያቅተናል፣ ሰብር ያሳጠናል። ሆኖም ግን የምናደርገው ነገር ብሎ እንዲህ ያለ ተንኳሾቹን። ምናቀርበው ለህግ እና ለህግ ነው ህግ ባለበት ነገር በህግ ነው የምናቀርበው። መጅሊሳችን ከዚህ በፊትም ሲያደርግ እንደነበረ ሁሉ ዛሬም ሁለት ነገር ሰርቶ አሳልፈዋል። አንድ እንዲህ ያለ ተንኮሳ የማንቀበል መሆኑን እንደ ሙስሊም በሰፊ አውግዘዋል። ምንም ግለሰብ ቢሆንም በሌላ በኩል ደግሞ ህግና ህግ መሰረት ባደረገ መልኩ ክስ መስርቶ እየሄደበት ነው መንግስትም ቢሆን እየተነበቅን በምንሄድበት ሰዓት እያየን ነው ሀገርን ለማበላሸት አንድነትን ለመናጋት የሚተጋውን ያው ቦታው ትንሽ ቦታ ስለምትበቃ እስከዛሬ ተደብቆ ቢኖርም ነገ ከነጎዳ መያዙ አይቀርም ኢንሻአላሁ ተዓላ ስለዚህ እሱ ተይዞ በስርዓት ለህዝባችን ለፍርድ እስከምቀርብ ድረስ ከኛ የምጠበቀው በትዕግስት ዱዓ እያደረግን በትዕግስት። እኛ ደግሞ የሃይማኖት ተቋማት፣ በተለይም የሃይማኖት ተቋማት እንዲህ ያለ ተንኮሳ የሚፈጥሩ ሃይማኖትን ወክሎ አይደለም፣ ተቋማቱን ወክሎ አይደለም፣ ተቋማቱ ልቆ አይደለም፣ የተቋማቱን ኃላፊነት ወስዶ አይደለም። የግል ተንኮሳ ነው የግል ተንኮሳ ሰላም እንድተፈርስ የሚያሰራ ስራ ስለሌለ፣ ይሄንን ተከትልን እኛ የአብሮነታችን ትናንትና የነበረ የጋራነት፣ የአብሮነት፣ የመተባበር ተጠናክሮ ይቀጥላል እንጂ እንደ ተንኳሾቹ ይሻክራል ብላችሁ የምታስቡ ከሆነ ተሳስታችኋል ነው። ማንም ይሁን ማንም የትኛውም ሃይማኖት ወቅትሎ የተነገረ ስለሆነ የግል ሚናው ስለሆነ በግሉ በአደረገው ዋጋ ማጠም እርምጃ ይወሰንበታል። እርምጃ ስንል ህጋዊ እርምጃ ማለት ነው። ስለዚህ በአጭሩ የምታበቅብን ሁለት ነገር ነው። አንድ ወንጀለኛው በገባበት ገብቶ መንግስት ጊዜ ሳይሰጠው ወንጀለኛውን ለህግ አቅርቦ ህዝባችንን እኛንን ቶሎ እንዲያሳውቀን በዚህ አጋጣሚ ደግሜ ደጋግሜ እጠይቃለሁ። በሁለተኛ በኩል ሌሎች የሃይማኖት ተቋማት ወገኖቻችን ማለት ነው። ከዚህ በፊትም በአብሮነት በመተባበር እዚህ የደረስነው የሃይማኖት ተቋማት ሁሉም ከእኛ ጋር እንደሚቆሙ እርግጠኛ ነኝና በመሃከላችን እንዲህ ያሉ ክስተቶች ሲከሰቱ ምንም ነገር ሳይሰማን በአንድነት በህብረት፣ በነበረው መልክ አጠናክረን ፍቅራችን፣ አብሮነታችን ቀጥለን የምናጠናክር መሆኑን በዚህ አጋጣሚ ለመግለጽ ወዳለሁኝና ጫካ የገባውን ሀገርን ለመበላሸት አንድነትን ለመናጋት የሚተጋውን ተራ ያው ቦታው ትንሽ ቦታ ስለምትበቃ እስከ ዛሬ ተጠብቆ ቢኖርም ነገ ከነጎዳ መያዙ አይቀርም ኢንሻአላሁ ተዓላ ስለዚህ እሱ ተይዞ በሥርዓት ለህዝባችን ለፍርድ እስከምቀርብ ድረስ ከኛ የምትጠበቀው በትዕግስት ዱዓ ያደረግን በትዕግስት እኛ ደሞ የሃይማኖት ተቋማት በተለይም የሃይማኖት ተቋማት እንዲህ ያለ ተንኮሳ የሚፈጥሩ ሃይማኖትን ወክሎ አይደለም፣ ተቋማቱን ወክሎ አይደለም፣ ተቋማቱ ልኮ አይደለም፣ የተቋማቱን ኃላፊነት ወስዶ አይደለም። የግል ተንኮሳ ነው። የግል ተንኮሳ ሰላም እንድተፈርስ የማይሰራ ስራ ስለሌለ ይሄንን ተከትለን እኛ የአብሮነታችን ትላንትና የነበረ የጋራነት የአብሮነት የመተባበር ተጠናክሮ ይቀጥላል እንጂ እንደ ተንኳሾቹ ይሻክራል ብላችሁ የምታስቡ ከሆነ ተሳስታችኋል ነው። ማንም ይሁን ማንም የትኛውም ሃይማኖትን ወክሎ የተነገረ ስላልሆነ የግል ሜናው ስለሆነ በግሉ በአደረገው ዋጋ መጠን እርምጃ ይወሰድበታል። እርምጃ ስንል ህጋዊ እርምጃ ማለት ነው። ህጋዊ እርምጃ ይወሰድበታል። ከዛ ውጭ እኛ የሃይማኖት ተቋማት የነበረ ፍቅራችን፣ የነበረ ትብብራችን፣ የነበረ አብሮነታችን በበለጠ ተጠናክሮ ቀጥሎ ሌሎች ሃይማኖቶችም ደግሞ ከእኛ ጋር ሆኖ እንዲህ ያለ ቶንካሽን ፈልጎ አፈላልጎ ለህግ ከማቅረብ ውጭ በመሐከላችን ምንም ምንም ነገር የበለጠ ከመቀራረብ ውጪ የሚያመጣ እንደሌለ ህዝባችን በዚህ አጋጣሚ በደንብ ማወቅ እንዳለበት ለመረጋጋት ወዳለሁኝና ውድ ተመልካቾቻችን እንግዲህ እንደተመለከታችሁት ይህን ይመስል ነበረ። ተቋማችን መጅሊስ እንግዲህ ያስተላለፈው መልእክት ይህን ይመስላል ማለት ነው። የትኛውም ግለሰብ ከዚህ በኋላ ረሱላችንን ሰለላሁ አለይሂ ወሰለም እየተሳደበ ኢስላም እየተሳደበ ቁርአንን እንደፈለገ በፈለገበት መንገድ ዝቅ ለማድረግ እየሞከረ የሚቆይበት ምንም አይነት ምክንያት አይኖርም። ያ ማለት ከዚህ በኋላ ላሉትም ግለሰቦች ይህን ነገር ለሚያስቡም ራሱ አስጠንቃቂ የሆነ መልእክት ነው ብዬ አስባለሁ ማለት ነው። ማንም ምንም ይሁን ረሱልን ሰለላሁ አለይሂ ወሰለም ኢስላምን ቁርአንን በነዚህ ትልቅ የሆኑ የኢስላም መሰረቶች ላይ ድንበር አልፋለሁ የሚል አካል ካለ አገር ውስጥም ይሁን ከሀገር ውጭም ይሁን ገቢውን ቅጣት እንደሚያገኝ ደግሞ የግንዛቤ የሚሰጥ መልእክት የተላልፈው ማለት ነው። ተቋማችን በዚህ ደረጃ ጠንከር ብሎ መልዕክት ሲያስተላልፍ እንደማየት የሚያስደስት ነገር የለም። ጥሩ ነገር ሲሰሩ ሊመሰገኑ ይገባል። በሌላ በሌላ ነገር እንደሚተቹት ሁሉ ጥሩ ነገር በሚሰሩበት ሰዓት ላይ ፊት ለፊት ሊመሰገኑ ይገባል። ይህ ግዴታቸው ሊሆን ይችላል። አሁን እንደ ግዴታ ይቆጠር ይችላል። ነገር ግን ይህ ነገር ያላየንባቸውን ጊዜያቶች ስለነበሩ አሁን ደግሞ ፊት ለፊት ወጥተው ልክ እንደዚህ አቋማቸውን በትክክል ሲያሳዩና ሲያስመለክቱ እኛም ከኋላ ያለን ምእመኖች ጠንካራ እንሆናለን ማለት ነው። አልሐምዱሊላህ ረቢልዓለሚን ህዝበ ሙስሊም ሁሉም ጠንካራ ሆኖ ንቁ ሆኖ ነው ይህን ነገር የተጠባበቅ የሚገኘው ማለት ነው ዲኑን ለማስጠበቅ አልሰሰተም ዲኑ ለማስጠበቅ ደክሞት የሚያውቅበትም ጊዜ የለም። አልሐምዱሊላህ ህዝበ ሙስሊሙ ሁሌም ንቁኑ አክቲቭ ነው። ነገር ግን ከላይ ያሉ መሪዎች ደግሞ ልክ እንደዚህ ጠንካራ ሲሉ፣ ከታች ያሉትም ደግሞ ይበልጥ ጠንካራ ይሆናሉና እና አላህ ኸይር ጀዛቸውን ይክፈላቸው። በዚህ እንቅስቃሴ ላይ የተሰማሩ ሁሉም ኡስታዞቻችን፣ መሻይኾቻችን እና ዕለሞቻችን አላህ ኸይር ጀዛቸውን ይክፈላቸው። ለማንኛውም ተመልካቾቼ ለዛሬ ነበር የመልእክት ይመስላል። በቀጣይ በለብድ እስክንገናኝ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።